ትላንትና የመጅሊሱ ፕሬዝዳንት ለትምህርት ሚኒስትሩ ለአቶ ብርሃኑ ነጋ ደውለው በሒጃብና በሰላት ጉዳይ ተማሪዎች በመከልከል ዙሪያ ከመጅሊሱ ፕሬዝዳንት ጋር ተስማምተናል ተነጋግረናል፣ ያልከው ከማን ጋር ተነጋግረህ ነው ብለው ሲጠይቁት ምን ብሎ ቢመለስ ጥሩ ነው? ከሙፍቲ ሐጁ ዑመር እድሪስ ጋር። መቼ በትምህርት ሚኒስተር በተደጋጋሚ እየተፈጸመ ያለው ሙስሊሙን ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል ሲሉ የጠቅላይ ምክር ቤቱ ፕሬዚዳንት ሼህ ሀጂ ኢብራሂም ቶፋ ተናገሩ። በትምህርት ሚኒስትር እየተደረሰብን እየተደረገብን ያለ ማንኛውም ሴት ሙስሊም ሂጃቧን ለብሳ ሂጃብ ስንል በነገራችን ላይ ኒቃብና ሂጃብ ብሎ የሚለዩ ሰዎች አሉ። ማነው ነው የለየላቸው? ሂጃብ ይፈቀዳል ንቃባይፋቀድን ማንኖ የለየላቸው። ባላም ወራህመቱላሂ ወበረካቱሁ። ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ በትናንትናው እለት ዶክተር ብርሃኑ ነጋ ተማሪዎች ሂጃብ ለብሰው እንዳይማሩ እንግዲህ የወሰንነው ከመጅሊስ ጋር ተማክረን ነው ብሎ ነበረ። ታዲያ መጅሊስ ከየት የመጣ ነው ብሎ መግለጫ አውጥቶበታል። አፋጦታል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታሆኑ የሚሆነው ሌሎች ምርጥና አስተማሪ ቪዲዮች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሱ። ምልክቷን ይጫኑ። በቀጥታ ወደ ቪዲዮ ላደርግላችሁ ነው። ይህም ቤት ለመምጣት ለማየት ሞክራችሁ ወይም ደሞ ፈልጋችሁ ያልተሳካላችሁ አላህ ያሳካላችሁ፣ ያ ረብል ዓለሚን። የታመመ አላህ ዓፊያ አድርገው። እንደዚህም ደግሞ የተቸገረን አላህ ያክብረው ያ ረብ። የታሰረውን አላህ ያስፈታው። የተሰደደውን አላህ ለቤቱና ለሀገሩ ለቤተሰቦቹ የሚበቃ አላህ ያድርገው ያ ረብ። በቢከራ እየተሰቃያለ የግል ቤቱን አላህ ጀባይ ያ አላህ ልጆች የሌሉትን አላህ ልጅ ይስጠው። ትዳር የሌለውን ትዳር ይስጠው። በትዳር ላይ የማይግባቡትን አላህ ያግባባቸው። እንደዚህም ልጅ ወልዶ ደግሞ የልጅ መኻን የሆነ ወይም ደግሞ ወልዶ ልጅ ያልወጣለትን አላህ ልጅ አላህ ያስተካክልለት ያ ረበል ዓለሚን ሀሳብ ጭንቀት ያለበትን አላህ ያስወግድለት። በእዳ የተወጠራችሁ አላህ እዳችሁን ይፈልላችሁ። ከዳ ነጻ አላህ ያደርጋችሁ ያ ረበል ዓለሚን።

እንደ ጓዳ እና ሳሎናችን አላህ ያደርግልን። ያ ረብ አልዓለሚን ያ ረብ አልዓለሚን። ሀገር ሊበጠብጥ ኡማውን ሊበጠብጥ የተነሳውን በራሱ ጊዜ አላህ ያደርገው አደባ፣ አላህ ይስተው ያ ረብ አልዓለሚን ያ ረብ አልዓለሚን። ማሻአላህ እጅግ በጣም ያማረ ዱአ ነው። እኛ እዛ ቦታ የሄድን እስኪመስለን ድረስ ነው። እንግዲህ ኡስታዘና እዛው ቦታ ላይ ሆኖ ዱአ ሲያደርግልን የነበረው፣ ሁላችሁም አሚን እያላችሁ ይህን ቪዲዮ እንደተመለከታችሁ ተስፋ አደርጋለሁ። አላ ይወፍቀን፣ እኛም እዛ ኦምራ ሄደን ለሌላ ሰዎች ዱዓ የምናደርግ ከራሳችን አልፈን ለሌላውም ዱዓ የምናደርግ አላ ያደርገን። አረ መላ የለም መላ የለም እያልክ ማውሉ ዋዥ ያሁን መላለልህ እየመጣሁ ነው። ስድስት ሪስክ የምታገኝባችሁ መንገራቶች እነግርሃለሁ። አንተ ደግሞ ኃላፊነት እዛ ስድስት ነገራቶች ላይ በቃ የሌለ መውጠር አለብህ ማለት ነው። ዋ እነዚህ ስድስት ነገራቶች ው ለእኔም እንዳንተ ስራ ስፈታ ቁጭ ብዬ አመጣኋችሁ እንዳይመስል ከቁርአን ማሰጃ ያላችሁ ነገራቶች ናቸው ለስድስቱም ማለት ነው።

መልካም ንግግር እኮ ሰደቃ አንተ አስበህበት እስከሆነ ድረስ ንያ አድርገህ እስከሆነ ድረስ አጀር ታገኝበታለ እንደ ሰደቃ የሚሆንልሃል ማለት ነው። ከአንተ የሚወጣ ነገር ብቻም ላይ አይደለም ማለት ነው። ትንሽም ነገር ቢሆን ሰደቃ መስጠት መቻል አለብህ። ለዛ ደግሞ ማሰጃው ምንድነው? ወማ አኽለ ወማ አንፈቅቱ ሚን ሸይን ፈሁወ ዩኽሊፉሁ ይላል። አምስተኛ አምስተኛ ደግሞ ስቲግፋር ማብዛት መቻል አለብህ። ብዙ ጊዜ ወንጀል እንትኖች ሪዝቆች የሚያዙት በወንጀል ምክንያትም ስለሆነ ለሰራቸው ወንጀላቶች

ሰበብ ማድረስ ሲባል ደግሞ መጋጋጥ፣ መፍረጥ ምናምን አይደለም። ያዙን ልቀቁኝ አይደለም። ይሄ ትልቅ አይደል ራስን ሕይወትን የሚያስከፍል ደረጃ አይደለም መድረስ ያለበት። ትንሽዬ ሰበብ ማድረስ መቻል አለበት። ለዚህ ደግሞ በደንብ ማስረጃ የሚሆንን የዛኔ መርየም ምጥ ላይ በነበረችበት ታይም የዛኔ አላህ ስብሐነሁ ወተዓላ አጠገቧ የነበረ እንትን ምግብ ስላስፈለጋት አጠገቧ የነበረ የቴምር ግንድ አልነበር እሱን ትንሽ

እንግዲህ የነዚህ ስድስት ሪዝቅ የሚያመጡ ምክንያቶች ወይም ሰበቦች ወንድም ኢስሐቅ አብድልካፍ እንግዲህ አካፍሎናል። ተግባራዊ ማድረግ አለብን። እንግዲህ ሪዝቅ እንዲመጣለን ብቻ በተለይ አንዳንዶቹን ሪዝቅ እንዲመጣለን ብቻ ሳይሆን አላህ ሱብሃነሁ ወተዓላ ግዴታ ስላደረገብን ለምሳሌ እንደ ሰላት አይነት ግዴታ ነው በቃ ይሄ ሪዝቅ እንዲመጣ ምናምን ነገር ሳይሆን አምስት ወቅት ሰላት አላ ስብሃነው ተዓላ ግዴታ ስላደረገብን በሱ ልንደራደር አይገባም። እነዚህ ዚክርና እስቲክፋር ምናምን ነገር ደግሞ በጣም ወሳኝ ነገር ናቸው። በቃ ምክንያቱም እኛ ከወንጀል የነጻን አይደለም። እስቲክፋር ባረቅን ቁጥር፣ ወደ አላ በተመለስን ቁጥር አላ ሪዝቃችንን ያሰፋዋል። ሰበብ ማድረስ፣ አላህ ላይ መወከል ብቻ ወንድማችን የዘረዘራቸው አምስቱን ሪስቅ መሰብሰቢያ መንገዶችን ተግባራዊ እናደርግ ትላንትና የመጅሊሱ ፕሬዝዳንት ለትምህርት ሚኒስትሩ ለአቶ ብርሃኑ ነጋ ደውለው በሂጃብና በሰላት ጉዳይ ተማሪዎች በመከልከል ዙሪያ ከመጅሊሱ ፕሬዝዳንት ጋር ተስማምተናል ተነጋግረናል ያልከው ከማን ጋር ተነጋግረህ ነው ብለው ሲጠይቁት ምን ብሎ ቢመለስ ጥሩ ነው ከሙፍቲ ሀጅ ኦመር ድሪስ ጋር መቼ ሞፍቴ ሐጁ መርድሪስ አላህ ይዘንላቸው። እንግዲህ የመጅሊሱ ፕሬዝዳንት ሆነው እኛ የምናቃቸው ሼክ ሐጂ ኢብራሂም ቱፋን ናቸው። ባለፉት ሦስት ዓመታት ማለት ነው። አሁንም እሳቸው ናቸው። ከሞፍቴ ሐጁ መርድሪስ ጋር መች ተነጋግረው ተስማምቶ ነው? ለዚህም ነው ውሸት የስነ ምግባር ጉድፈትን ያሳያል። ስነ ምግባር በሌላቸው ግለሰቦች ትምህርት ሚኒስትርን የሚያክል ተቋም ሊመራ አይገባም። ሙስሊሙን ከትምህርት የማራቅ የረጅም ጊዜ እቅድና ስልት ይዞ እየተንቀሳቀሰ እንደሆነ በተደጋጋሚ ስንናገር ነበር። ይሄ አይን ያወጣና የገጠጠ የፈጠጠ ውሸት እጅግ በጣም ነው የሚገርመው። በትላንትና ዕለት እንግዲህ የትምህርት ሚኒስትር ዶክተር ብርሃኑ ነጋ የሂጃብ ክልከላውን እንግዲህ ከመጅሊስ ጋር በመነጋገር ነው ይህንን ያደረግነው ነው ብሎ ነበረ። እንግዲህ አሁን ያለው መጅሊስ መቼ የተነጋገር ነው ብሎ በጠየቁ ሰዓት ከእርሶ ጋር ሳይሆን እንግዲህ ከሙፍቲ ጋር ነው የተነጋገርነው፣ በማለት ነበር የመለሱት። እንግዲህ ሙፍቲ አላህ ይርሃማቸውና አርፈዋል፣ መች እንዳወሩ ኢቨን ሙፍቲ ከመጅሊስ አመራርነት ከወርዱ በጣም ቆይቷልና ምናልባትም አመታት እንደዛ ሆኖታል። ሶ ይሄ ተቀባይነት የሌለው ንግግር ነው ማለት ነው። ታዲያ በዚህም የተነሳ መጅሊስ ዛሬ መግለጫ ሰጥቷል። እነሱ እንመልከት በትምህርት ሚኒስቴር በተደጋጋሚ እየተፈጸመ ያለው ሙስሊሙን ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል ሲሉ የጠቅላይ ምክር ቤቱ ፕሬዚዳንት ሼክ ሐጂ ኢብራሂም ቱፋ ተናገሩ። በትምህርት ሚኒስትር እየተደረሰብን እየተደረገብን ያለን ከትምህርት ገበታ እንድንባረም ተባረናንን ተፈንቅለናንን ሴት ልጆቻችን ለወደፊት ሀገር ትመራለች ብለን የምንጠብቃቸው ጥሩ ውጤት እያመጡ ሁሉ ከፈተና ገበታ ተባራለች፣ ተፈንክላለች፣ ተፈናቅራለች። ከትምህርት ገበታ መፈናቀል ብቻ ሳይሆን መብታቸው ተረግጦ በአንዳንድ ሰላም ጠል አስተማሪዎች ሻቸው ከራሳቸው ከጭንቅላታቸው ተነጥቆ በጫማ ተጠርጓል፣ በጫማ ተረግጧል። እያየን እያወቅን መቻል የምችለውን ይዘን መቻቻል የምንለው ሌላ ቦታ ቀርቶ እዚህ ይችላል ችልን ዘመናትን አሳልፈ ሰላት ቦታቸው ላይ የከብት አዛባታ ሰብስቦ ተጥሎባቸዋል። እያየን ለመቻል አሳልፈናል። ሁሌ ከትምህርት ገበታቸው ሴት ልጆቻችን ሸንቃቸው ባስገደዳቸው ሂጃብ ምክንያት ከትምህርት ገበታቸው ሲፈናቀሉ እያየን እየሰማን አቤቱታ እየጎረፈ ሕዝቡ እያለቀሰ ብቸኛ ተቋማችን ነውና አቤት እያሉ ጆሮ ዳባ ሆንን። እስኪ ሰላም ይበልጣል። ድሮ በአስራዎች በተለመደ መልክ እንድፈናቀል ቋንቋውን አዙረው አሁን አዙረው መጥተውብናል። ማንኛውም ሴት ሙስሊም ሂጃቧን ለብሳ ሂጃብ ስንል፣ በነገራችን ላይ ንቃብና ሂጃብ ብሎ የሚለዩ ሰዎች አሉ። ማነው የለየላቸው? የለያላቸው ይቆኛ ድርሻ የሂጃብ ነው የንቃብ ነው። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማነው የለየላቸው? የለያላቸው ባለሙያ ይታለ? የትኛው ሸሪዓ ፍርድ ቤት ነው የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለዲትር የሰጣቸው ከድ እንሚያመጡ አናትም የራሱ ጣልቃ ገብነት ነው። የምደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ እወዳለሁ። እንግዲህ እንደተመለከታችሁት ነው መጅሊሱ መግለጫ ሰጥቷል፣ በዚህ በሂጃብ ጉዳይ ላይ ያው እስከ መቼ መግለጫ እያልን እንሰለቻለን? በእርግጥ እያሰለቸው ነው። ምክንያቱም በየጊዜው ሙስሊም ተማሪዎች ላይ የሚፈጸመው በደል በጣም ነው የሚያዛዝ ነው። አክሱም ላይ እንግዲህ ዘንድሮ እንኳን አልተመዘገቡም፣ እንዲመዘገቡ አላደረጓቸውም። ምክንያቱም በቃ አንቀበልም በማለት ማለት እንግዲህ ደብዳቤ ፍርድ ቤት ወስኖ ሰጥቷቸው ነበር፣ ነገር ግን አንቀበልም ብሏል ትምህርት ቤቱ። እና አክሱም ላይ እስካሁን ድረስ በሂጃብ ምክንያት እየተማሩ አይደለም በጣም በሚያሳዝን ሁኔታ እንዲሁም ደግሞ ጉንችሬ ሁለት ዓመት አካባቢ ገደማ ሆኖታል ብዬ አስባለሁ። የጉንችሬ አስቡት ከ1,500 በላይ ተማሪዎች በሂጃብ በኒቃብ ምክንያት እንግዲህ ከትምህርት ገበታቸው ተገልለዋል። እና እንግዲህ በጣም ነው የሚያሳዝነው ሀገራቸው ኢትዮጵያ ላይ ሆነው እምነታችሁ የሚያዘውን ነገር አታደርጉም ማለት በጣም የሚከብድ ነገር ነው። በተለይ እስከዛሬ ድረስ ሂጃብ ለብሶ የተማሩ ትልልቅ ቦታ ላይ እየደረሱ ይን የመንግስት አካላት ውስጥ ያሉ ሰዎች አሉ። እንደ ሙፈሪሃት ካሚልን ለምሳሌ መመልከት እንችላለን። ሂጃብ ለብሳ ፓርላማ እንዲህ አይሻን መመልከት እንችላለን። አይሻ እንግዲህ የመከላከያ ሚኒስትር ነች። ሂጃብ ለብሳ ነሷ በርካቶች እንጥራካለን አሉ። ፓርላማ ላይ የሚሳተፉ ሂጃባቸውን ለብሰው የሚንቀሳቀሱና። ሶ ሂጃብ መልበስ ምንም ከሴፍቲ ጋር የሚያገናኘው ነገር የለም ሂጃብ መልበስ ፀጉርን እንጂ አእምሮን አይሸፍንም ሶ ሂጃብ ለብሳችሁ ትምህርት መማር አችሉም የሚል የኋላ ቀር የሆነ አመለካከት በቻላችሁ መጠን ወደኋላ ልታደርጉ ይገባል ፍትህ በአክሱም ለሚገኙ ሙስሊም ተማሪዎች ፍትህ በጉንችሬ ለሚገኙ ሙስሊም ተማሪዎች ፍትህ በአጠቃላይ ኢትዮጵያ ላይ ለሚገኙ ሂጃብ ለብሳችሁ አትማሩም እየተባሉ ለተከለከሉ በሙሉ ፍትህ፣ ፍትህ፣ ፍትህ ልንል ይገባል። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ቪዲዮን ከወደዳችሁት እንደተለመደ ሁላችሁም ላይክ ላይክ አርጉ። ይህ ቪዲዮ እንዲደረስ ደግሞ ሼር አርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አርጉ። የደወል ምልክቷን ይጫኑ ይሻላ። በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላህ ወበረካቱ።